ሰላም ጤና ይስጥልኝ፣ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ ባክብሮት እጋብዛለሁ። በሀገረ ሰላም ከተማ መብራት በመጥፋቷ ምክንያት ለተቃውሞ የወጡ ወጣቶች በፖሊሶች መታሰራቸው ተገለጸ። በትግራይ ክልል ሀገረ ሰላም ከተማ መብራት ከጠፋች ከአንድ ሳምንት በላይ ቀናቶች በማስቆጠሯ ምክንያት በትናንትና ሁለት ሰኔ 15 2017 ዓ ም ሁለት ወጣቶች ባጃጅና ስፒከር ተከራይተው መብራት ለምንድነው የጠፋብን? በማለት በከተማዋ የተቃውሞ ድምጻቸው ሲያሰሙ በፖሊሳች መታሰራቸው የተገለጸ ሲሆን የሀገረ ሰላም ከተማ ሕዝብ ወደ ፖሊስ ጣቢያ በመሄድ ለፖሊስ ባሰማውት የተቃውሞ ድምጽ መፈተታቸው ተገልጿል። ይሁን እንጂ በሀገረ ሰላም ከተማ መብራት አሁንም አልመጣችም ተብሏል። የኢትዮጵያ የባህር በር ጥያቄ አዎንታዊ መልስ እስከሚያገኝ ድረስ የሚዘጋ ፋይል አይደለም ሲሉ ወይዘሮ ኬሪያ ኢብራሂም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ገለጹ። የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ እስኪያገኝ የሚዘጋ ፋይል ስላልሆነ የተጀመረው ሰላማዊና ዲፕሎማሲያዊ የባህር በር ጥያቄ ተጠናክሮ መቀጠል እንዳለበት የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤት አፈ ጉባኤ እንዲሁም የህወሀት ማዕከላዊ ኮሚቴ ወይዘሮ ኬሪያ ኢብራሂም ገለጹ። ወይዘሮ ኬሪያ ኢብራሂም ለወጋታ ጋዜጣ እንደገለጹት የባህር በር ጥያቄው ኢትዮጵያ ካላት የህዝብ ብዛትና የኢኮኖሚ እድገት አንጻር ያለ የባህር በር መኖር ስለማትችል ጥያቄዋ አዎንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም። የባህር በር ጥያቄ አዎንታዊ መልስ ሳያገኝ የሚቀለበስ ወይም ሊዘጋ የሚችል ፋይል አይደለም ሲባል ጥያቄው አሁን ባይመለስም የቀጣዩ ትውልድ የቤት ስራ የሚሆን ነው ሲሉ ገልጸዋል። የኢትዮጵያ የባህር በር ላይ ጥያቄ ማንሳቷ ፍታዊ ሕጋዊና ትክክለኛ መሆኑን ያነሱት ወይዘሮ ኬሪያ፣ ይህ ጥያቄ መዘግየቱ ካልሆነ በስተቀር በአሁኑ ጊዜ እንደ ጥያቄ መነሳቱ ተገቢ ፍታዊና መብት ነው። ስለዚህ ፍታዊ መልስ እስከሚያገኝ ድረስ ተጠናክሮ መቀጠል እንዳለበት ገልጸዋል። ኢትዮጵያ የባህር በር የምታገኝበት ሁሉንም ሰላማዊ መንገዶች መጠቀም አለባት። ምክንያቱም ከጂኦግራፊ፣ ታሪክ፣ ኢኮኖሚና ከሌሎች ጉዳዮች አንጻር የባህር በር የማግኘት መብት አላት ከእነዚህ መነሻነት ጉዳዩን በዲሞክራሲያዊና በሰላማዊ መንገድ ለመፍታት የተጠናከረ ጥረት ያስፈልጋታል ብለዋል። ኢትዮጵያ የባህር በር ለማግኘት ዲፕሎማሲያዊ ትግሏን ማጠናከር አለባት ማለት ዲፕሎማሲያዊ ትግል ከኃይል አማራጭ የተሻለ እና ሁሉንም ተጠቃሚ የሚያደርግ በመሆኑ ነው ያሉት ወይዘሮ ኬሪያ። የተጀመረውም ዲፕሎማሲያዊ ትግል ተጠናክሮ እንዲቀጥል የሁሉም ኢትዮጵያዊ ስራ ሊሆን እንደሚገባ ተናግረዋል። እንደ ወይዘሮ ኬሪያ ገለጻ በቀጠናው ያለው መሰረታዊ ልዩነት ከባህር በር ጋር የተያያዘ ጉዳይ ነው። ይህ ማለት ከተፈጥሮ ሀብት ፍትሃዊ ተጠቃሚነት ጋር የተገናኘ ነው። አንዳንዶቹ ሀገራት ትንሽ የህዝብ ቁጥር ይዘው ትልቅ የባህር በር አላቸው። በአንጻሩ ኢትዮጵያ ከ130 ሚሊዮን በላይ ህዝብ ይዛ የባህር በር የላትም። ይህ ደግሞ በጣም ጎጂ ነው። ይህ ጥያቄ ከተመለሰ ከኢትዮጵያም አልፎ ለአካባቢው ጭምር የሚጠቅም በመሆኑ አዎንታዊ ምላሽ ሊያገኝ ይገባልም ብለዋል። ኢትዮጵያ የባህር በር ያጣችበት በአጋጣሚ ሳይሆን በታሪካዊ ስህተት ነው ያሉት ወይዘሮ ኬሪያ ከዚህ ጋር ተያይዘው ጥያቄው ተገቢ ስለሆነ ከቀጠናው ሀገሮች ጋር አለመግባባት ሊኖር አይገባም ብለዋል። ይህንን ጥያቄ ተከትሎ የአፍሪካ ቀንድ ሀገራት አለመግባባት ውስጥ ሊገቡ አይገባም ሲባል ጥያቄው ፍትሐዊና ተገቢ ከመሆን በተጨማሪ ለአካባቢው የጋራ ሰላምና ልማት ወሳኝ በመሆኑ በአዎንታ መቀበል ያስፈልጋል ሲሉ ገልጸዋል። በቀጠናው የጋራ እድገትና ሰላም እንዲሰፍን ኢትዮጵያ የባህር በር ማግኘት አለባት ያሉት ወይዘሮ ኬሪያ የኢትዮጵያ የባህር በር ጥያቄ ከተመለሰ ለራሷ ብቻ ሳይሆን በአካባቢው የተረጋጋ ኢኮኖሚ ሰላምና ደህንነት እንዲሰፍን አጋዥ ነው ብለዋል። ማንንም ሳይጎዳ በቀጠናው ሀገራት ኢኮኖሚያዊ መነቃቃትን ከመፍጠሩ በተጨማሪ በእነዚህ ሀገሮች መካከል ሰላምና ወንድማማችነት እንዲጠናከር ያደርጋል። በመሆኑም የባህር በር ባለቤትነት ኢትዮጵያን ብቻ ሳይሆን ሌሎች ሀገራትንም ጭምር ተጠቃሚ ስለሚያደርግ አዎንታዊ መለሽ ሊያገኝ ይገባል ሲሉ አመላክተዋል። አይኤስ በሶሪያ አንድ ቤተ ክርስቲያን ውስጥ በከፈተው ጥቃት ከ20 በላይ ሰዎች ህይወት መቅጠፉን የሀገሪቱ መንግስት አስታወቀ። የሶሪያ ጊዜያዊ መንግስት ቡድኑ የአጥፍቶ ጠፊ ጥቃት ፈጽሟል በሚል ወንጅሏል። ሀምሳ ሁለት ሰዎችም ጉዳት እንደደረሰባቸው ይፋ ሆነዋል። በሶሪያ ምድር የበሽር አልአሳድ መንግስት ከተገረሰሰ ሰው ወዲህ ለመጀመሪያ ጊዜ እንዲህ አይነት ጥቃት በአይኤስ ሲደርስ ነው። ከቡድኑ ጋር ትስስር ያለው አንድ ግለሰብ ወደ ግሪክ ኦርቶዶክስ ቅዱስ ኤልያስ ቤተ እምነት ደማስቆ ውስጥ ዘልቆ በመግባት ተኩስ መክፈቱን ጊዜያዊ መንግስቱ ተናግረዋል። ዜጎች በራሳቸው እምነት ማምለክ እንዲችሉ ለማድረግ የአህመድ አልሻራ መንግስት ጥበቃ እንደሚያደርግም አሳውቋል። አይኤስ የአሳድ መንግስት መውደቅን ተከትሎ በሶሪያ ሊያንሰራራ ይችላል የሚል ስጋት ዓለም ተጋርጦበት እንደነበር የሚዘነጋ አይደለም። ጥቃቱን ሁለት ሰዎች እንዲፈጸሙት የተገለጸ ሲሆን በቤተ ክርስቲያን ውስጥ ከአራት መቶ በላይ ሰዎች ነበሩም ተብሏል። ይህ ዜና እስከተጠናከረበት ሰዓት ድረስ ጥቃት አድራሾቹን በተመለከተ የተባለ ነገር የለም። ቻይና የወባ ትንኝ መጠን ያለው ድሮን ሰራች። ቻይና ሚስጥራዊ ለሆኑ ወታደራዊ ተልዕኮዎች የሚያገለግሉ የትንኝ መጠን ያላቸው ድሮኖች መስራቷን አስታውቃለች። የትንኝ መጠን ያላቸው እነዚህ ድሮኖች በጦር ሜዳዎች የስለላ ተግባር የሚያከናውኑ መሆናቸው ቻይና ገልጻለች። ድሮኖቹ ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉ ተብሏል። በቻይና ሁናን ግዛት በሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖቹ ለስውር ማለትም ሚስጥራዊ ወታደራዊ አገልግሎት እንዲውሉ ታልመው መሰራታቸው መግለጹን የአናዶሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩት እነዚህ የወባትንኝ መጠን ያላቸው ድሮኖች 1.3 ሳንቲሜትር ቁመትና ሁለት ክንፎች አላቸው። ኢራን ወሳኝ የሆነውን ቁልፍ የነዳጅ መተላለፊያ መስመር እንዳትዘጋ ተጽዕኖ ለመፍጠር አሜሪካ ለቻይና ጥሪ አቀረበች። ኢራን የዓለማችን አንድ አምስተኛው የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ እንዳትዘጋ ተጽዕኖ ለመፍጠር የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለቻይና ጥሪ አቅርበዋል። አሜሪካ በኢራን ላይ የፈጸመቻቸውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙዝ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያዎች ዘግበዋል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለው፣ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሩቢዮ ለፎክስ የዜና ወኪል ተናግረዋል። ሩቢዮ ለኢራን ባስተላለፉት መልእክት ይህንን ካደረጉ ሌላ አስከፊ ስህተት ነው፣ ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየት ሰጥተዋል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋ እንዲያሻቀብ ያደርገዋል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድና ጃፓን ከፍተኛ ችግር ያስከትልባቸዋል ተብሏል። ተንታኞች የሆርሙዝን ሰርጥ የመዝጋት ስልጣን ከፓርላማው ይልቅ የጸጥታ ባለስልጣናቱ ነው ይላሉ። ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ወጪ ንግድ የምትጠቀምበት በመሆኑ ራሷን የሚጎዳ አጸፋዊ እርምጃ እንደሆነ ይጠቅሳሉ። በተያያዘ ዜና የመንግስታቱ ድርጅት የአሜሪካን በኢራን ላይ ጥቃት ተከትሎ በኒውዮርክ ስብሰባ አደርጓል። በትናንትናው እሁድ ስብሰባ ላይ ሩሲያ፣ ቻይናና ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ በተኩስ አቁም እንዲቋጭ ለጸጥታው ምክር ቤት ጠይቀዋል። ባለ አስራ አምስት አባላቱ ምክር ቤቱ የውሳኔ ሀሳብ በጉዳዩ ላይ እንዲሰጥም ሀገራቱ ያሳሰቡ ሲሆን አሜሪካ ጣልቃ መግባቷ ውጥረቱን ያባብሰዋል በሚል ወቅሰዋል። በመድረኩ ላይ የተገኙት የእስራኤል አምባሳደር ዳኒ ዳኖን ሁሉም ዓለም ዶናልድ ትራምፕ ኢራንን ስለመቱ ሊያመሰግናቸው ይገባል በሚላ የትራምፕን እርምጃ ተቀባይነት እንዲኖረው ለማድረግ ሞክረዋል። በሌላ በኩል የኢራኑ አምባሳደር አሚር ሳኢድ ኢራቫኒ አሜሪካ ጭፍን ጥቃት ሰንዝራብናለች በሚል ከሰዋል። ልክ ባልሆነ ምክንያት ኢራን ላይ ዋሽንግተን ድብደባ ፈጽማለች በሚል ክስም አቅርበዋል። በስብሰባው ላይ ኢራቫኒ የቻይናው አምባሳደር ፉኮንግ በዚህ መድረክ ላይ ቤጂንግ በብርቱ ጥቃቱን ትቃወማለች ያሉ ሲሆን፣ ሩሲያም ተቃውሞዋን አሰምታለች። የሩሲያው አምባሳደር ቫሲሊ ነቤንዚያ ዋሽንግተን የዲፕሎማሲ ፍላጎት እንደሌላት ይጠቁማልም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአሜሪካ ጥቃት ያልተረጋጋውን መካከለኛው ምስራቅ ወደ ተጨማሪ ቀውስ ይወስደዋል በሚል አሳስበዋል። ጉተሬዝ ሌላ የውድመት አዙሪትን መቋጨት አለብን የሚል ጥሪም አቅርበዋል። የተከበራቸው የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።